ዛሬም በሌላ ቂሳ መጥቻለሁ። ድሀው ባል ይላል ኢንሻአላህ። ድሀው ባል ከኢሻ ሶላት በኋላ ወደ ቤቱ ሲመለስ ልጆቹ ተኝተው አየ። ለሚስቱም ልጆቹ ሰግደዋል እንዴ ብሎ ጠየቃት። እሷም ምግብ ስላልነበረ አባብያቸው ተኙ አልሰገዱም ማለችው። እሱም በመኮሳተር ቀስቅሻቸው አላት። እሷም የእገሌ አባት ሆይ ከቀሰቀስኳቸው በረሃብ የተነሳ ያለቅሳሉ፣ የሚበላ ደግሞ የለም ማለችው። እሱም አዳምጭኝ፣ ከእኔ የሚጠበቀው እንዲሰግዱ ማዘዝ ነው። ሪዝቃቸው ከእኔ አይደለም፣ ቀስቅሻቸው፣ ሪዝቃቸው ከአላህ እጅ ነው አላት። አላህ ስብሐነሁ ወተዓላ ቤተሰቦችን በስግደት እዘዝ፣ በእሷ ላይም ዘውትር ጽና፣ ሲሳይን አንጠይቅህም እኛ እንሰጠሃለን። መልካሚቱ መጨረሻ ለጥቂቶቹ ናት። እናቲቱም እጅ ሰጠችና ቀሰቀሰቻቸው። ሰግደው እንደጨረሱም የቤታቸው በር ተንኳኳ። ከዛም ሲከፍቱት ከከተማው አንድ ከበርቴ ከማዕዱ ጣፋጭ ከሆነው ግማሽን ይዞ ቁሞ ነበር። ሰውየውም ውሰድ፣ ይህ ላንተና ለቤተሰቦችህ ነው አለው። እሱም እንዴት ሲል ጠየቀው። ሰውየውም አንድ ባለስልጣን እንግዳ የነበርና ማዕዱን ከመመገባችን በፊት ተጣላን። እናም ምግቡን ላይበላ ምሎ ሄደ አለው። ከዛም ምግቡን ይዤ እንዲህ አልኩ። እግሬ ለቆመበት ሰው እሰጣለሁ፣ በአላህ እምላለሁኝ አንተ ደጃፍ ስር እንጂ እግሬ ሌላ ቦታ አልቆመም አለው። በአላህ ይሁንብኝ ምን ወደዚህ ይዞኝ እንደመጣ አላውቅም አለው። ሱብሃነክ ማዕክረመክ ኢላሂ፣ ሶላታችንን አዘውትረን የምንሰግድ ባሪ አድርገን። ወላሂ ሁሌም ቢሆን በአላህ መንገድ ላይ የአላህን ህግ ጋር ጠብቀን ከሄድም ትርፋማ እንጂ ከሳሪያን ሆንም